ዘና ቀብረር በሩታዬ፣ የኔ ጀግና፣ የኔ አንበሳ ማለት ነው። እንግዲህ ዘና ፈታ እያለች ዛሬ መታለች። እንዲሁም ደግሞ በሽቶ ጠላቶቿን እያርከፈከፈች ማለት ነው። ሸተቶሽ አይደለ? አይ፣ ለማንኛውም ግን ሩታዬ፣ እንዱ ስሞትልሽ፣ ስቀበርልሽ፣ በሽቶ ሳይሆን እንደ ዝንብ በፊሊት ነበር ማባረር የነበረብሽ ማለት ነው። ውድ ተመልካቾች፣ የሴቶቹ ስንል የወንዶቹ ታስረው ከማረሚያ የወጡ በስተዋል ማለት ነው። እንደው ልጇን እናስመረምረዋለን። እንዲሁም ደግሞ አብርሃምን ለምና ነው የመጣችው። ሰላማት ሰላማት እናንተ አይገባቸው። ለነገሩ ምን ይገባችኋል? አንዳንድ ዶማዎች ማለት ነው። ሩታ እኮ አፈቅርሃለሁ ብላ አብርሃምን የመጣችው እኮ ለምና ሳይሆን ካራክተር ነው። ኦኬ ገብቷቸዋል። ለማንኛውም ውድ ተመልካቾች ምን ይገባቸዋል? እናንተ ወተት ነጭ ነው ካልተባላችሁ እኳ አይገባቸው። እንዲሁ ስንት ጊዜ ተናገርኩ፣ ኔ ስንት ጊዜ ተናገርኩ። ዛሬም በደንብ አድርጌ አብራርቼ የምነግራችሁ ይሆናል ማለት ነው። ሌላው ነፃነትን ይዞ አብርሃም ቦታጀራ ሄዷል። ወዴ እሸኝሻለሁ እወስድሻለሁ እያላል ነበር። ምን አዲስ ነገር አለ? እሷም እኮ አብረሃኝ ካልሄድክ ሞቼ እገኛለሁ አሊያም አዲስ አበባ እቀመጣለሁ እያለች አልነበረም? ተባበረኝ እያለችው ነበር። እንዲሁ እኮ አንድ ሀሳብ መጣልኝ ቤተሰብ። እሱንም በደንብ አድርጌ የምነግራችሁ ይሆናል ማለት ነው። ላይክ እያደረጋችሁ ከኔ ጋር ሆኖ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበሯችሁ የቻናል ቤተሰቦች ሰላም ብያለሁ፣ በያላችሁበት ሰላሟቸኋለ። አብዛልኝ ላላ ብዬ ወዳችኋለሁ ለቤቴ ወይም ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ሆኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮ ከወደዳችሁ ላይክ፣ ሼር ማድረጋቸውን እንዳትረሱ። ወዶች የዛሬ ቪዲዮ ወይም መግቢያችሁ ወይም እንዳደመጣችሁት ሩታዬ እንግዲህ እንደዚህ ዘና ፈታ እያለች ጠላቶቿንም እንግዲህ ልክ እንደ መሳሪያ በሽቶ እያርከፈከፈች መጣለች ማለት ነው። እኔማ ሀሳብ ይመጣልኝ በጥሩ መዓዛዛ ይሆን እነዚህ ዝንብ ስለሆኑ ልክ እንደ ዝንብ በፊሊት ነበረ ማባረር የነበረብሽ የኔ ጀግና የኔ አንበሳ ማለት ነው። የኔ አትበገሬ ማለት ነው። ምን ሰርታ ነው አንበሳ የምትሏት? ምንድነው ጀግና የምትሏት? ለምንድነው የኔ አትበገሬ የምትለው? እንደሷ አልበገርም ያለ ማንም የለም ማለት ነው። በሶሻል ሚዲያ ማለት ነው። ሁለት ዓመት በሙሉ ስትቀጠቅጧት ስትሰድቧት፣ ከሷ አልፋችሁ ቤተሰቦቿ ሳይቀር ፎቶቸው እየዘቀዘቃችሁ ሞቶ እያላችሁ ክላሲካል እየከፈታችሁ አልሰበርም ብላ አለሁኝ እንደ እኔ አይኔን እያየ እናንተ ናችሁ የምትሰበሩ ብላ ጀግንነቷን ያሳያች ምርጥ ምርጥ ምርጥ ሶሻል ሚዲያ በአግባቡን የተጠቀመችው ሩታ ብቻ ናት። ለዚህ ነው ጀግና የምንላት ታዲያ ይበዛባታል እንዴ ያንስባታል? እንደውም ማለት ነው ሁነቴ ነው የምላችሁ። አንዳንዶቻችሁ አይደለም፣ ልክ እንደ እሷ ሁለት አመት ተውና አስራ አምስት ቀን ብትሰደቡ ከሶሻል ሚዲያ ነው የምትጠፉት ማለት ነው ትጠፋላችሁ። እሷ ግን ሁሌም ጀግንነቷ፣ አንበሳነቷ ነው የምታሳየን ማለት ነው። ሶ ጀግና ናት። ከጀግናም በላይ ጀግና ማለት ነው። አትበገሬ ማለት ነው። ባልሰራችሁ ሰራሽ እየተባለችም አረ ስንት ነገር ወረደባት ማለት ነው። ውድ ተመልካቾች እንዶ ዛሬ በሽቶ ነው እያርከፈከፈቻችሁ ያለችው በጥሩ መዓዛ ማለት ነው። ያው ሸታችኋት ይሆን አላውቅም፣ ብቻ ይሁን የኔ አንበሳ፣ የኔ ጀግና፣ ቀብረር በይ አሁን ጀንተል እያልሽ ማለት ነው። ቀብረር እያልሽ እንደዚህ ያሳያቸው ማለት ነው። ዘናፈታ እያልሽ እኔ እኮ በጣም የገረመኝ ነገር ማለት ነው። እኛስ ሴቶች ማለት ነው፣ ሁሉም ባይሆንም እንደኔ አይነቱ አንድ አግደው የወሬ ጥማት አለበት ማለት እኛ ሳመላችን ነው። ግን ወንዶቹ ምን ሆናችሁ ነው እንዲሁ ምን አይነት ክትባት ቢያምልጣችሁ ነው እንደዚህ ወረኛ ሆናችሁ ቁጭ ያላችሁት ማለት ነው? ታዲያ በዛእንዲ በዛ እጃችሁ ለምን ጀበናውና ሲኖን ይዛችሁ መጥታችሁ እንደ አታወሩ ልጁን እናስመረምረዋለን። ተመርምሮ ማሁነታም እናንተ ማናስ መርማሪ ያደረጋችሁ ማንስ እንድትመረምሩ ፈቀደላችሁ ማለት ነው? እናንተ እናንተ ቢቸግሮች ማለት ነው። እንዱ ኬፍ ነው ተለቃቅማችሁ የመጣችሁት። እንዱ ከአማኑኤል ሆስፒታል ነው አምልጣችሁ የወጣችሁት ወይስ ከማረሚያ ቤት ነው በስር የተፈታችሁት ማለት ነው? እንዲህ ስለ ሩታ እርግዝና እናንተ ምን አስጨነቃችሁ? አባቱም አልተጨነቀ እንደዚህ ልክ እንደናንተ ማለት ነው። እናንተ ጣልቃ ገቦች ማለት ነው። አንዳንድ ጊዜ እኮ ስለነሱ ፎቶ ማለት የነሱ ፎቶ ለጥፋችሁ መልካም ነገራችሁ እያወራችሁ ብትመጡ ምንድን ነው ክፋቱ? ስለ እሷ ልጅ እናንተ ምን አገባችሁ? ብትወልድ የምታሳድግ እሷ፣ ብትወልድ የሚጨነቅበት አባቱ። እናንተ ምን ቤት ናችሁ? እናስመረምረዋል ሲቀጥል እኮ ለምና ነው የመጣችሁ? እናንተ ያማችኋል። ሩታ እኮ እኔ ዛሬ ረጋ ብዬ ተረጋግቼ ነው የማወራው፣ ማለት ነው እንዲሁ ንግግሬ የሚገባው ሰው ካለ ማለት ነው። መቼም እኮ አይገባችሁም እናንተ። እውነት ጭንቅላታችሁ በመጥፎ ነገር ከደፈናችሁት እኮ የፈለገው ነገር ብታደርጉት አይከፈትም። በቃ አእምሯችሁ የደፈናችሁት በመጥፎ ነገር ነው፣ በክፋት ነው። ነገር ግን እውነታው ስነግራችሁ ብዙ ዩቲዩበሮች የሚያውቋሉ፣ ስማቸው ብጠራው እራሱ የምትገረሙበት፣ ማለት እኔ እያንዳንዱን አውቃለሁ ሁሉንም ነገር አውቃለው ማለት ነው። ነገር ግን እኔ በዛን ሰዓት ልክ ወደ ሶሻል ሚዲያ አፈቅርሃለው አብርሃም ብላ ስትመጣ የተሳደብኩት በጣም ተናድጄባት እየተናገርኩት ለምን ጠይቀሽ መጣሽ ነው ያልኳት ማለት ነው። ምክንያቱም ካራክተር እንደሆነ በደንብ ገብቶ ነበረ፣ እንደተሰጣትም ተነግሮ ነበር ማለት ነው። ለምን ሴትነቷ ዝቅ አድርጋ ለምን ትመጣለች ብዬ ወቅሻታለው ማለት ነው። ነገር ግን አሁን እንደግሜ ልንገራችሁ ካራክተር ነው። አይገባችሁም እንዴ የአዲስ አበባ ልጅ ነኝ ብለሽ ነይ ብሏት እኮ ካራክተር ሰጥቷል የአዲስ አበባ ልጅ ያለመሆኗን እንኳ ስታቁ ዛሬ ላይ የፍቅር ጥያቄ እወድሃለሁ ብላ አብርሃም የመጣችው ካራክተር እንደሆነ ድራማ እንደሆነ አይገባችሁ ምን አይነት እንደው ምን አይነቶች ናችሁ አዎ ዛሬም እንደው ዘቦም ራሱ ሰርታ ነበረ ማለት ነው አብርሃም እውነታውን ማውጣት አለበት አዎ እኔም እፈልጋለሁ አብርሃም እውነታው እንዲያወጣ ማለት ነው ለካራክተር እንደተጠቀመ ያ ነገር እንደሰጣት መናገር አለበት አብርሃም ማለት ነው። ስሟን ማንጻት አለበት እሱ በሰራው ስራ ነው ሩታ የተሰደበችው፣ ሁለት ዓመት ሙሉ የተረገጠችው ማለት ነው። ከሷም አልፎ የብዙዎቹ አባት እናት የሆኑት እናት አባቷ ማለት ነው። መቼም የቀለም አባት ወይም ደግሞ መምህር ሲባል የወለደው ልጅ ብቻ አይደለም አባት ማለት ነው። ያስተማራቸው ልጆች በሙሉ አባት ናቸው። እነዚህ እናት አባት ማለት ነው። የተከበሩ መምህሮች ናቸው። እነሱ ሳይቀር ተረግጠው ተሰድበዋል። ፎቶአቸውን ተ ዘቅዝቆ የሐዘን ክላሲካል ተከፍቶ ቲክቶክ ላይ የማንም መራገጫ ሆኖ ነበር ማለት ነው። ሩታ ይህን ድራማ ወይም ይህን ካራክተር ስለተጠቀመች ማለት ነው። ስለዚህ የፍቅር ጥያቄ የጠየቀው አብርሃም እንጂ ከቆየ በኋላ አብርሃም ነው የፍቅር ጥያቄ የጠየቃት ማለት ነው። ሩታ ግን በፍጹም ያ አፈቅርሃለሁ ብላ አልቅሰ የመጣችው ካራክተር ድራማ እንጂ እውነተኛ ሩታን አፍቅራው አብርሃም ጠይቀው አይደለም። አከተመ በቃ። መቼ ነው የምትሰሙት እናንተ እንዲህ ወይስ ልታሸማቅቋት? አትድከሙ። ሩታ ከሆነች ተሸማቃ የምትቀር ቢሆን ምን ዘመን ትቀር ነበረ። ነገር ግን እናንተ ናችሁ የምታወሩት የምትሸማቀቁት እንጂ እሷ መቼም ቢሆን ተሰብራ አንገቷን ደፍታ እቤቷን አትቀመጥም። አዎ አብርሃም አሁንም እውነት አሁን አውጣ ልጅ ሊመጣ ነው። በቅርቡ የልጅ እናትና የልጅ አባት ልትሆኑ ነው። ይሄ ነገር ሶሻል ሚዲያ፣ ልጅህ ተወልዶ እንደ አላህ ያሳድገው ወይም አላህ በሰላም ወደዚች ምድር ያምጣው፣ ግን ካደገ በኋላ ይሄ ነገር ማየትም መስማትም የለበትም ማለት ነው። ስለዚህ ለልጅህ የምታስብ ነገር ከሆነ እሷ ሳትሆን አንተ የፍቅር ጥያቄ እንደጠየካት ይፋ አድርግ ነው የምለው ማለት ነው። ውድ ተመልካቾቼ፣ ስለነሱ ይሄን ካልኩኝ ስለ ነፂ ነፂ እንሂድ። ውሰደኝ አብረን ወደ ቡታጀራ እንሄድ አሊያን ደግሞ አዲስ አበባ ነው የምቀመጠው ከፈለክም ደግሞ ቤት ድረስ እመጣለሁ ስትል እንግዲህ አብርሃም ጨንቆት ነው ጨንቆት ሩታ ጋር ድረስ ከሄደች ሩታ በደንብ አርጋ በጥፊ በካልቾ አጠርፋ እንደምታባርራ ስላወቀ ሲጨንቀው እንግዲህ ቡታጀራ ይዟት ሄዷል ማለት ነው በመጀመሪያም እኮ እሱ ተናግሯል ልሸኝሽ ከፈለግሽ ችግር የለውም እሸኝሻለሁ ያ ማለት ትራንስፖርት እንዳታወጣ የራሱ መኪና ስላለው በመኪናው አንድ አፍታ ላይ ያደርሳ ስለፈለገ ማለት ነው አልለቅህም ብላ እኮ ልጅቷ ሙጭጭ አለች ማለት ነው በቃ እንድትተባበረኝ እፈልጋለሁ ነፂዬ እውነቴን ነው የምልሽ አንድ ሀሳብ መጣልኝ አልኳችሁ እንድትተባበሩን ካለች ለምንድን ነው በማህበር ተደራጅተን ነፂን የማንተባበራት ማለት ነው አንድ ለአምስት ተደራጅተን ማለት ነው አንድ ለአምስት እንተባበር እና ነፃነት በትብብር እንረዳት፣ በቃ እንረዳት። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ነው ምላችሁ። ወዳችኋለሁ። ሰላም ዋሉልኝ ባይ